እስከ ዛሬ ያላለፈለት ከዚህ በኋላ ያልፍለት? አየር ሊዝብሽ ነው። ድሮ ነው በነማዘር ጊዜ ቆሎ ቆርጥመን ምናምን ምናምን ብለው እነማዘር አው ቆርጥመው አልፎላቸዋል። ቆሎ ራሱ ስንት ነው? አሁን ኪሎ ቆሎ ስንት ነው ጋይስ? ቆሎ እንኳን ቀን ወጥቶለት እኮ ኤክስፖርት እየተደረገ እየተሸጠ እኮ ነው። ቆሎ እንኳን ኢትዮጵያ እኮ የለም ወደ ውጭ ሆኗል፣ ቆሎ የሚሸጠው። የምን አባ ቆሎ ለምትቆረጥመው ኮረት ቆርጥምና፣ ድንጋይ ያስቆርጥም። የአባቴ እናት ያምናት ቆሎ ቆርጥመ ደሞ እሷ ስታቀበት ዋናው ፍቅሩ ነው ትላለች። የትኛው ማነው ነው ፍቅሩ ፍቅሩ የቱ ባለስጋ ቤቱ ነው? እንዴት እንዴት እያደረጉ እንደሚጀነጅኗችሁ አላውቅም። ናችሁን በጨዋጥባችሁ እኮ ሴቶቹ እራሳችሁ ምን ያደረግልሻል? የድንጋይ ላይ የሚቀመጥ ዱርዬ አብረን ያልፍልናል ያልፍልናል ፍልናል። ይሄ የአርባ ቀን እድል እውነት እኮ ነው። አንዳንድ አመዳም አመድ አለ። አልጋ ሲሏችሁ መሬት፣ አልጋ ስትባሉ መሬት። እንደ አይነቱ ለጋጋም ሸኝሁ መቼም ማያልፍልሽ ነው። አዳምጥ፣ ፕሮፋይል የለክ፣ ስም የለክ፣ ሌቭል የለክ። ለአንተ አይነቱ ነው ማወራው ምንም አይጠቅማችሁ? በቃ ምልክቶቻቸው ነግሬያችኋለሁ። በተለይ ጥቅስ ካበዛብሽ አለቀ፣ አምልጭ ጥቅስ ጥቅስ ያበዛሉ። ጥቅስ በጣም ነው የሚያበዙት። ጥቅስ የሚያበዛ ችግር አለ። አንድ ስቴፕ ካንች መሻል አለበት። ያኔ ላዝም ላዝም ይላል አይደል? ላዝም አንድ ስቴፕ፣ በህይወት በኑሮ በደሞዝ በሆነ ነገር ካንች መብለጥ አለበት። ያለበለዚያ ልጋጋም፣ ካንች የሚጠብቅ መንገደኛ እንቅፋት፣ ምንም አይሰራልሽ። አረ ሳታገቢ እንዲዋት ነው ልጅ፣ ፈታ ዘና ብለሽ በደሞዝሽ በልተሻል መርዝ ብላ ነው ብዬ አልበላሁም፣ እላለሁ። እውነትም እኮ አልበላሁም። በቃ ይልሻል። አንቺ ሽ ፕሮግራም ምንም ፈቅፍቀሽ ማለትሽ ከዛ እሱ ደውሎ ልብሽን ሊጎትተው በዋይፋይ ስልክ በፍሪ ስልክ በኋላ እደውላለሁ። ስልክ ቁጥር፣ ስልክ ቁጥር ሲጠይቋችሁ አስቀድሙ ዋትሳፕ አለሽ ካለሽ፣ አይሆንም አይሆንም። ዋትሳፕ ከጠየቀ ካንስል፣ በቃ ነገር ተበላሽ። እዛ ጋር ነው የምታቆሚው። ዋትሳፕ አለሽ ወይ ካለ፣ አይሆንም። በቃ ዝም ብሎ ሴንድ ሚ ዮር ነምበር ካለ ባለ ጨላ ነው። ቀጥታ ሃሎ ሌልሽ ነው። ዋትሳፕ አለሽ ብሎ መጀመሪያ ካረጋገጠ አይሆንም አይሆንም። ከባለ ጥቅሶቹ ተራ ነው። አሜሪካም ቢሆን እዛ ባለ ጥቅስ ነው። አሜሪካም እኮ ጥቅስ አለ ጥቅስ አለ እኮ። ስለዚህ ቀድሞ አስቀድሞ ዋትሳፕ ኢሞ አለሽ እንዴ? ኢሞ ይሰራል እንዴ እናንተ ጋር የሚላለኩ ገና ቁጥርሽንም ሳሰጩ መብላቷን ሳታቀጇን ታጠበች ትላለች እናቴ።

ብቻችሁ ግን አንዳንዱ ልጅ ግን ምናችሁን እንደሚያማችሁ ኖርማል አይደላችሁ። ገባሽ ወይ ማለት ድሮ በሬ ድረስ ነ ይሸኘኝ። እንግዲህ እገባለሁ እንጂ ገባሽ ይልሻል። አሁን በሱ ቤት እኮ ቴኬር እያረገሽ ነው፣ ፍቅር ነው በጣም አሳስቦት አስቦ እኮ ነው ገባችሁ። በሱ ቤት በጣም አስቦ ልሽ እኮ ነው ገባሽ የሚልሽ ልጋጋ አንዳንዱ ጭራሽ በባስ ከባስ ስምን ት ቁጥርን ያዥና ይልሻል ምንትስ ሜትሮ ስቴሽን ውረጅ። ጉድ ያየሁት እኮ ዛ ዚ ሀገር ያየሁት። እሺ ከዛ ሬድ ላይንን ያዥና እንትን ምንትስ ግሪን ላይን ውረጅ። እሱን ለማግኘት በአንድ እንግዲህ በወር ወይ በአስራ አምስት ቀን የአንድ ቀን ረፍቷለች። ይህን ሁላ መንገድ ስትጓዝ ትራብል ስታደርግ እኔ ምን ካር ሊፍት ማትልክላት 5ሳ ሃምሳም ስልሳም ድራም ይህንን ሁሉ ለመንገድ አቋርጣ በዱባይ ሙቀት፣ እግዚአብሔር ያሳያችሁ፣ በዚህ እሳት ሙቀት ይህንን ሁሉ ለመንገድ አቋርጣ እሱን ለማግኘት ከዛስ፣ ስትወርጂ በስተቀኝ ትታጠፊያለሽ፣ አልምንትስ የሚል ሱፐርማርኬት ማርኬት አለ ይልሻል። ደግሞ አያፍርም። የምትሄዱት ራሱ ታሳዝኑኛላችሁ። ረቢ ቀንስ። እንዲ ጠቅላል ብለሽ አትይኝም እንዲረፍትሽ ቀን ቢተኛ ምንድን ነው ችግሩ? እንደዛ በግበግ ብለሽ በሙቀት አቤት ደግሞ እኮ ከቤት እኮ እንዴት ፋሃ ብለ እኔ እኔ ራሴ በራሴ ስለሚያስቀኝ ነው፣ ጋይስ በክፋት ምናምን እንዳትወስዱብኝ። በራሴ ራሱ ያስቀኛል። ቦይፍሬንድ ለማግኘት ዝንጥ ብለን ስንለባብስ ፀጉር ቤት አንዳንዶቻችንም አንዳንዶቻችን እኮ ሜካፕ እንሰራለን። ከዛ እንደዛ ዝንጥ ብዬ ጫማዬ ቦርሴን መጨረሻ ላይ ሁሉንም አውልቄ ራቁቴን እንደምተኛ ሳስብ ይነደኛል ይነደኛል አይነዳችሁም እሱ ሁሉ ወላቂ መሆኑን ስታስቡት እንደ ለብሼ ተሰራረች የፀጉሩ የሜካፑ የልብሱ መጨረሻ ላይ ባህዱሽን ስ መጨረሻ ላይ እርካንሽን እንደምትቆሚ አይነድሽም እውነት ያው ሁላ ወጪ አንዳንዴ እኮ ልብስ ሁላ እንገዛለን። ገዛ አለን እኮ ልብስ ሁላ እኔ ገዝቻቃለሁ ልብስ ሁላ ያለው ልብስ አላስደስት ብሎ ዝም ብለን ከመጀመሪያው ራሱ እርቃናችንን ብንሄድ ቢፈቀድ ጥሩ ነበር እኮ ጊዜም ለመቆጠብ። የእውነት ጉትዬ እስኪመርቀኝ የቅናሽ እናቴ መረኩ እኮ ከሰሌ አለቀ መረኩ። እዚህ ቤት ኪሳችሁ መግባት አቆማችኋል። እስቲ ኪሳችሁ ግቡ። ቤቱን በጊፍት ባርኩ ባርኩ ስቲ ባርኩ ባርኩ። የተወሰኑ ልጆች ብቻ ሰጥተው ቁጭ ብለሽ ሳቂ ሞጅ ትለቂያለሽ እንዴ። የሀብታም ምልክት ጌታ እኮ ነው ይህን ያደረገው ነዋ። የሀብታም ጥቅስ፣ የሀብታም ጥቅስ ሄዳሁን ነገራቸዋለ። የሀብታም ጥቅስ፣ የሀብታም ጥቅስ፣ ጌታ እኮ ነው ይህን ያደረገው ይላል። መኪናው ላይ ምን የመሰለ ቪት ትይዝና እዛ ላይ ጌታ እኮ ነው ይህን ያደረገው እንደ እግዚአብሔር ያለ ማን አለ ይላል። ሀብታል እነኛውኛዎቹ እንደነገርኳቸው ሊነጋ ሲል ይጨልማል ይልሻል። ህይወትሽን ጭለማ ሲያለብስብሽ፣ አንተ መቼም አይነጋልክ በ2005 ካልነጋልክ ከባድ ነው። ከዚህ በኋላ እኮ ህይወት እየከበደ ነው የሚሄደው፣ የባሰ እየከበደ መቼ ሊነጋልክ ነው? እንግዲህ ተስፋዬ ማን ነው የሚል ጥቅስ። የሚረዳኝ የለምና ከኔ አትራቅ። የደሃ ጥቅስ ጌታ እኮ ነው ነው ይህን ያደረገው ይልሻል። ሞዛዛም የእውነቴን ነው፣ የድሃ ጥቅስ የድሃ ወንዶች ምልክት ነው። የምነግራችሁ እየቀለድኩ አይደለም። የድሃ ወንድ ምልክት እንግዲህ ተስፋዬ ማነው ይልሻል፣ ቤቱ ስትሄጂ። እኔ እኮ የደረሰብኝን እኮ ነው፣ ነበረኝ እኮ ድሮ ድሬዳዋ ሆኜ እንግዲህ ተስፋዬ ማነው የሚል ጥቅስ ቤቱ ስሄድ፣ ሊነጋ ሲል ይጨልማል፣ የሚረዳኝ የለም እና ከኔ አትራቅ ይሄ ነው የድሃ ወንድ ጥቅስ። ይሄን ስታይ አምልጥ ነው መሮጥን ያለብሽ። እንደ እግዚአብሔር ያለ ማንም የለም ካለሽ ባለጨላ ነው። ጌታ እኮ ነው ይህን ያደረገው ካለሽ እስካንተ ነው እሱ ላይ ተሟሟች፣ እሱ ላይ የፈጀውን ይፍች። እሱ ሰውዬ ላይ የፈጀውን ይፍች። ይሄ ሊነጋ ሲል ይጨልማል። ምልክታቸውን ሶስቱን ነገርኳቸው። የድሃ የድሃ ወንድን ይዛችኋል፣ መዝግባችኋል እኔ አሁን ካለኝ ከደረሰብኝ ከኤክስፒሪየንስ ነው የምነግራችሁ። ሊነጋ ሲል ይጨልማል ካለሽ፣ አምልጪ የለውም። ጨልሞበታል ኦልሬዲ። እሱ ያልወጣውን ጭለማ ለምንድነው ነው ያብሬ የምገባው ጭለማ መጋፋው እሱ ያልተወጣውን ጭለማ። እንግዲህ ተስፋዬ ማን ነው የሚል ጥቅስ የሚረዳኝ የለም እና ከኔ አትራቅ፣ የድሃ ወንዶች ጥቅስ ነው። ታንቃችሁ ሙቱ። ሀብት ቁም ነው የምነግራችሁ። ዞር በይ የሀብታሞቹ ጌታ እኮ ነው ይህን ያደረገው የሚለው የሀብታም ጥቅስ ነው። ቪኤቱ ላይ ነው የሚያደርገው እንደዚ አይነት ጥቅስ። ያ እኮ ካልጋው በላይ እኮ ነው የሚያደርግልሽ። የሚረዳኝ የለም እና ከኔ ያትራቅን፣ ካልጋው በላይ እዛው አልጋ ላይ አንቺ ውሪ ውላ ትባባያለሽ። ተስፋ ሽሙጥ አድርጎ እዛው ነገርሽ ታሪክሽ ሁላ ክድንድን የሚያደርግበት ቦታ ላይ ጥቅሱ ከላይ የሚረዳኝ የለም እና ከኔ ያትራቅ እንደ እግዚአብሔር ያለ ማንም የለም ምናምን የሚል ሀብታም ጥቅስ ይውላችሁ። የሚመካ በእግዚአብሔር ይመካ ይልሻል። ሀብታም ሆኖለታል እስካንት ብሏል። እነዛ የሚረዳኝ የለም ከኔ አትራቅ፣ እንግዲህ ተስፋዬ ማን ነው ምናምን። እኔ ለራሳችሁ ብዬ ነው የኔ ፍቅር። እና ለማንኛውም ይሄ ልጋጋም ሸኝ እማይበድሽን ከህይወትሽ ሎጋውት ይበል። ዛሬ አሜን በይ፣ ሎጋውት ይበል ህይወትሽ ውስጥ የቁጭ ብሎ ዘመነሽን የያዘ ዘመነሽን የያዘ በር ላይ ተገስቶ እድሜሽን የሚበላ ወንድም ከሆንክ ዘመንክን የምትበላ ቁጭ ብላ አለው ብላ በር ላይ እንደዚህ በር ይዛ እንደዚህ በር ይዛ የቆመች ሴት ዛሬ አሁን አዛለው፣ ከህይወታችሁ ሎጋውት ብለው አሜን እያላችሁ ተባበሩ። ሎግ አውት ይበልላችሁ፣ እማይበጃችሁ እንዳለ ሎግ አውት። ጓደኛ ይሁን ሪሌሽንሽፕ ይሁን ዘመድ ይሁን ቤተሰብ ይሁን ካልበጃችሁ፣ ከህይወታችሁ ሎግ አውት ብሎ ይውጡ። እሚበጃችሁ ሎጊን፣ እሚበጅሽ ሎጊን ይበል። ሎጊን አዲስ እንኳን እራሱን አስተካክሎ ምናምን ለመመለስ እንኳን ቢሞክር ኮኔክሽን ኤረር ይበለው። አሜን በይ። ኮኔክሽን ኤረር እንዳይገባ፣ ድጋሚ ድጋሚ እንዳይገባበሽ ኮኔክሽን ኤረር ብሎ ያስወጣው። እማይበጃችሁ ይውጣ፣ እሚበጃችሁ ሎጊ እማይበጃችሁ፣ ጌራውት ጌራውት አሜን በይ። እንደዛ ነው። ይህ ዘመንሽ ላይ ተኝቶ አለኩ እንደ እናቱ ሽቦ አልጋ ህይወትሽ ላይ እንዴነሽ ይላሉ አሉ እኮ አሜሪካን። አሉ እኮ ጌታን አሉ አሜሪካን። እኔ አሁን ከአሜሪካ እየደወሉ ከእንቅልፍ ተነስች እንቅልፍ ነው የሚያመጣው አለ አንዳንዱ። ከእንቅልፍሽ ነቅተሽ ንቅት ብለሽ መልሶ እንቅልፍሽን ያመጣዋል። ለስሙ ግን አሜሪካን ነው የሚኖረው። እኔ የምልሽ ይሻል ከአሜሪካ ደውሎ እኔ እናንተ ያንሳት እንቅልፍ የምትጥ አሁን ዛሬ በጠዋት ያወራው ሰውዬ ነቃ ደንገጠን ያደረገን። ዋትስአፕ ዋትስአፕ የሚልሽ ደግሞ አለ። ያን ጊዜ ኤቭሪቲንግ አፕ ያለሻ ካልጋይ ላይ ዘልጌ በፓራሹት ዘልጌ እሱን እያወራው ከአንዳንድ ዘልጌ እንደዚህ በቃ። ይህ ህይወትሽ ሞቅ ደመቅመቅ ሸብረቅረቅ የሚያደርግ ሰው ይምጣላችሁ። ይህ ህይወታችሁን እንዲ ይዞ ኧረ፣ ስንት ዘመን ምን ያህል ዘመን ህይወታችሁ ተያዘ እህቶቼ! ኧረ ንቁ! አረ፣ ሸኙት ምንም አይሰራም። አንዳንድ ልጋጋም አለኮ ልጋጋም። በቅ እንዲህ ብትዩ ማይሆን እንዲህ ብትዩ ማይሆን፣ ቦይ ፍሬንድ ይሁን ባል ይሁን ምን ይሁን ካልሆነ አልሆነም ነው፣ ካልሆነ አልሆነም ነው። ሸኙ ይ ልጋጋም። እንደውም ቁጭ ብሎ ሌላውን እንዳይገባ አየር ነው እየያዘብሽ ያለው። እኔ አሁን ስንቱን ሸኝቻለሁ። ቼክ ሪፐብሊክ ይውላችሁ እንዴ። በርግጥ የኔን አይነት እንትን አድርጉ እያልኳችሁ አይደለም። ቱ ይሆን እኔ በዛ አድርጌ ነው የማዋራቸው። አያችሁ ሳወራ በዛ አድርጌ ነው ማለት ለመምረጥ እንዲመቸኝ፣ ገባሽ ከሆነ ከአንድ ሰው ጋር ብቻ እኝኝኝእያልኩ እንደ ክረምት ዝናብ አልቀመጥም። ስልክ ሳወራ በዛ አደርጋቸዋለሁ፣ ሰዓት እሰጣቸዋለሁ። ከዚህ ሰዓት እስከዚህ ሰዓት፣ ከዚህ ሰዓት እስከዚህ ሰዓት፣ ከዚህ ሰዓት እስከዚህ ሰዓት። ከዛ ሁላ ከበዛ ውስጥ አንዱ እንደ ወርቅ ነጥሮ ይወጣል፣ ነጥሮ ይወጣል፣ ሎጊን ይላል። በዚህ በቲክታክ እኮ የሚጀነጅናለት እዛ በውስጥ። አሁንማ ተመቻቸው ወንድምየው። ሰምተሃል? ቮይስ መላላክ እኮ ጀመረ ቲክታክ። አሁንማ ስልክ ቁጥር ማይጠይቅሽ፣ አሁንማ አሳብ ማትጠየቂ፣ ፎሎ መልሽልኝ ነው የሚልሽ። አሁንማ ነገር ተበላሸ። አይቻይና፣ አይቻይና፣ አይቻይና ጉድ አደረገን እኮ አሁንማ ዋትሳፕሽ ምን ያረግለታል? ፎሎ መልሽ፣ ልብሽን ይጎትተዋል፣ ፎሎ ትመልሻለሽ። እዛው ጋር ስንት ደቂቃ አንድ አንድ ደቂቃ አንድ አንድ፣ ወንድምዬው አንድ ቀን፣ አንተ ማን ነበር ያዳምጥልህ ነው። አስራ አራት ደቂቃ ሙሉ ቮይስ ቀርተ ይላክልኝ። ሰውዬ ግን ደህና ነን? አስራ አራት ደቂቃ ብቻ! እኔኮ የአጭር መልእክት ጥቅም አልገባችሁ አልገባችሁም ይሄ እኮ ጋይስ ቴክስት ቮይስ ኢን ስልክ ራሱ በቃ ፈጣን መልዕክት፣ 14 ደቂቃ ራስህን የቀዳኸው ሰውዬው በጤናክ ነው? አስራ አራት ደቂቃ ሙሉ ብቻህን አወራክ። እኔ ሰቀጥጠኝ ላዳምጠው ብዬ ሁለተኛው ደቂቃ ላይ እንደ እርጉዝ ሴት አቅለሸለሸኝ። ምንድነው 14 ደቂቃ ያወራህልኝ ደውለህም አልነግረኝ የመሪቱ ጋይስ፣ አሁንማ በቃ ቲክታክ እኮ ገላገላቸው። ስልክ ሽንም ሲጠይቅ አይገኝም። ፎሎ መልሽልኝ ላይ ልብሽን ይጎትታል። ፎሎ ትመልሻለሽ አለቀ። አረኔ ገና በገና ነው ድሬዶ አሁን ነው። አንዴ ኔ ገጠመን ቻውጡኝ ያልኩኝ በቃ እሱንም ባለማወቅ በልጅነት ተሳስጭ፣ በስማም እንደ ሰይጣን ሰባቴ ጮክ ይወጣል። ደግሞ ድህነት እኮ አቧራ ነው፣ አንድ ቀን ይራገፋል ይለኛል። ያው ከስንት ዓመት በኋላም ተመልሼ ሴር ሳይክ እዛው ውሃ ልማት መኪና ላይ ነው ያለው። ምን ምን ተራገፈልክ? መንግስቱ እንኳን ይሄ መኪና ስንት ዓመት አገለገለ ብሎ መኪናውን ቀየረው። አንተ አልተቀየርክም እዛው ላይ ነክ። ያኔ እንደዛ ስትለኝ አምኜ አብሬክ ብቀመጥ ኖሮ ይሄኔ እከኬናክ ነበር። አንድ አራት አምስት ልጅ ወልዳለሁ። ልጆችና ባንባዬ ና የሚጣዬ እያልኩኝ ነቃሁብክ ነው ነቃሁብክ፣ ነቃሁብክ። ቻው ቻው። ጉዞ ወደ ሳክሰስ ትራቭልን ያደረኩት እኔ ካንተ ወደ መንግስት እንኳን። ጋይስ መንግስት እንኳን አይቱ ይህ መኪና ብዙ ዓመት አገለገለ ከዚህ በላይ ማገልገል የለበትም ብሎ መኪናው እዚህ ቀይር ሰውየው አለ። ደግሞ ማዘር ዱሊንግ የሚገላምጡ ነገር ስናትየው እንዴ ለልጆት ህይወት ለመሳካት እኔ ነኝ እንደተጠያቂ ማዘርጌ ባለፈው የሄድኩ ጊዜ ማለት ነው። ግልምጥ ምጥ ያደርጉኛል። እኔ እናንተ ትሁ መንቀር አይደለም፣ ፀጉሬን ምን ደስ ደስ እያደረግ ቁምጣ የለብሽ። የአመት በዓል ሰውን ገበያ መሀል ከወንድሞቼ ጋር ስሊፐሬን አድርጌ በአጭር ቁምጣ በቲሸርት ና መልፏ ብትን እንደዚህ እንደዚህ ስል ማዘር ዶሊንግ ማለት ነው። የኤክሴ ማዘር ዶሊንግ ግልመጥ ያደርጉኛል። ማዘር ጊ ልሰማወት አልችልም። ባይገላምጡኝ የቡና ገጮት ነበረ፣ የቡና ገጮት ነበረ። ምንም ቢሆን አብረን ያሳልፈናል፣ ከልጆት ጋር ግን፣ ምን ዋጋ አለሁ፣ ምን ዋጋ አለሁ። ይኸው እሱ አሁንም እኔ ለእሱ ውሃ ልማት መስሪያ ቤት ስታክ ማድረግ እኔ ነኝ ጥፋት። እኔንም እኮ ስታክ ሊያደረገኝ ነበር እ ቶሎ ነቀሁበት። እድሜ ለወንድሞቼ ስገባ ስወጣ ስገባ ስወጣ ቹ ሲሉ ቻ ሲሉ ቹ ሲሉ አማራው ጥዬ ወጣው። የታየታይቷቸው ነው ወንድሞች፣ የታየ ታይቷቸው? እንዲህ እንደኔ አይነት ሰውዬ ጋ ያለሽ ሴት ካለሽ ነቃ ደንገጥበኝ እና ህይወትን በአጭሩ ተቀየሽ ነው። ኔ ጥያቄ በቃ በቀየሱ ላይ መታችሁ እኮ። ቁጭ አድርገሽ ጎረምሳ ምትቀልብ ያለሽ፣ ቁጭ አድርጋችሁ ጎረምሳ የምትቀልቡ፣ ቁጭ አድርጋችሁ አባቴ ፊት አይደለም። በፖይንት ዝ ነሲ አረብ ምን ይላል መሰለክ? ነሲ ላክ ላክ ነው ነሲ እግ እኔ ያየሽ ይውደድሽ ያየሽ ይደንግጥልሽ ተብዬ ነው ያደግኩት። እናቴ ስማኝ፣ ወንድሞቼ ስመኝ፣ አባቴ ስሙኝ፣ አንድ ሴት ነኝ። አይክ ያየኝ ነው ያህለዋ እሚለው እዚ ሀገር እንኳን ያ ጀሚላ እሚለኝ ናሲብ የሚባል ነገር አለ። ይድፋሽ ይገልብጥሽ እየተባልሽ፣ አይመልስሽ እየተባልሽ ካደግሽ ግን አይስተካከልም። ከባድ ነው። ከባድ ነው። ይድፋሽ ይገልብጥሽ፣ ህይወትሽ ውስጥ እርግማን ከነበረ አይመልስሽ እያለች ካሳደገችሽ እናትሽ አምሶሪ አይስተካከልም። የሚስተካከል ነገር የለም። ይኸው ነው። እኔ አንድ ነኝ። ስልክ በምክንያት ነው። አንድ ነኝ እኮ አንድ ነኝ። እንደ ማይ ላቭ ጉድ ናይት ተብዬ እኮ ግንባሬን ተስሜ እኮ ነው ሄጅ የምተኛው ድሮ። ራሱ ፋይናሊ ልላችሁ የፈለግኩት ነገር ከእንደዚህ አይነት ሰዎች ራ የማይበጃችሁም። ሎጋውት አንቺ ሎጋውት ብለሽ ያላስወጣሽውን ሰውዬ ማነው ያስወጣልሽ? የተገሰጠሽብኝ በ25ት ሰርተን ያልፍልናል ይላሉ። እኔ እኮ ወደዋለሁ አለም አፈራችሁ ችግሩን ተስ ማመሻ ችግር እኮ ጋይስ ሀብት እኮ አይጋባም አይታችሁ ታውቃላችሁ ሀብት ይጋባል። እስቲ የሆነ ሰው ሁሌ እየመጣ

በእኔ ቁመት ልክ ነው አበባ የሚልልሽ በቁመትሽ ልክ ሀብታ፣ በቁመትሽ ልክ ነው አበባ የሚልከው። በቁመትሽ ልክ ማስቀመጫ ቦታ እስካጣ ድረስ ማለት ነው፣ እኔንም ያህል አበባ። ከዛስ አበባው ደግሞ ማጀቢያ ነው የሚልክልሽ። አበባ ብቻ እኮ አይደለም ስጦታ፣ አበባ ብቻ። አበባ የስጦታው ማጀቢያ ነው፣ ማጀቢያ ነው። ይ ሞቅ ደመቅ መቅ እንዲህ ስጦታው ያው አበባ በቁመትሽ ልክ ሲሆን ትደነግጭ የለ በቁመት ሽቅ አበባ ይደረግና ከዚ አበባው መሀል ላይ ባለሽበት ሀገር ምንዛሬ ሁን፣ ኢትዮጵያ ሲመስለኝ ትልቁ ሁለት መቶ ነው መሰለ፣ ትልቁ ድፍን ሁለት መቶ ነው። ባለሽበት ሀገር ምንዛሬ ትልቁ፣ አሁን እዚህ ሀገር አንድ ሺ ድራም ነው። ሙሉ አንድ አባ ያለው አንድ ሞት ያለው ትልቁ አንድ ሺ ነው። ይጠቃለላል አልኳቸው። ድሮ አገሬ እኔ ከዛ ሰውዬ ጋር ከዛ ከልጋጋም ጋር ስኖር ማቀው ብር ሳይሆን ወረቀት ለስኳር ሲጠቀለል ማቀው። ስኳር ሊኳተርበት ዕጣ ሊኳተርበት በአገራችን ወረቀት ይጠቀለላል። ሀብታም ጋር ስትመጪ አንድ ሺህ ድርሃም ይጠቀለላል አልኩሽ። ሁለት መቶ ድርሃም ይጠቀለልና አበባ ውስጥ እያንዳንዱ አበባ ውስጥ ትገባለች። የሀብታም ሰርፕራይዝ ማለት ነው። አስቡት እንግዲህ ስንት አበባ ይኖራል በዛ ሁላ ይገባል አልኳችሁ። ይጠቀጠቃል፣ ሀብታሙ እየተገለጡ ነው። መኒ ገን በይ አበባው በመኒገን አጅቦት ወይ በቃ መኒ ገን በይ አበባው በመኒ መኒ ገን አድርገውበት ነው ውሌ አይ ሀብታ አበባ ውስጥ መኒጋን ገብቶበት አበባው አሁን ፒስ የሰጠችው ነው። እያሁ ስስ ለየሚባለው አበባ እሱ ነው። አበባ መኒገኑ ቅድም ሰው የሰጠው አይታችሁት አለ አይደል? ይሰካካ እና እኛ አንድ ጊዜ ከዛ አየሁትኝ አባቴ ይህን ጌታ። ከዛ አበባ ውስጥ ያን አበባ ውስጥ ወሬ ሁላ ጠፋብኝ አባቴ